አሁን ደግሞ አንድ ሌላ ሀሳብ እናነሳለን። ኃጢያትን የሚያስተሠርይ እግዚአብሔር ወይስ ሚካኤል? ኃጢያትን የሚያስተሠርይ ኢየሱስ ክርስቶስ ወይስ ሚካኤል? አይኖ ዘርግብ ከናፍዒሁ ዘእሳትም ወያስተሰሪ አጢአተ ህዝብ። ይህ ምንድን ነው የሚለው? አይኑ የርግብ ክንፉ የእሳት የህዝብን ኃጢአት የሚያቃልል ነገር ግን ኃጢአትን የሚያስተሰሪ የሚያቃልል ኢየሱስ ብቻ ነው ወገኖች። እንዴት እንደሆነ በእግዚአብሔር ቃል አሳያቸው። ሚካኤል የሰውን ኃጢአት ማቃለል አይችልም። ምክንያቱም ኃጢአት የሚቃለለው፣ የሚሰሰረየው በደም ነው። በብሉይ ኪዳን በእንስሳት ደም ነው፣ ያም እንኳ ፍጻሜ ያልነበረው። አሁን በአዲስ ኪዳን ግን አንዴ በተሰዋ በክርስቶስ ደም። ስለዚህ እስኪ በእግዚአብሔር ቃል እንየው አንደኛ ዮሐንስ ምዕራፍ አንድ ከቁጥር ሰባት ላይ እንዲላል ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን ልና የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻን። ወይ ያነጻህን እምኵሉ ኃጣውኢነ ወደግሞ ለኢየሱስ ክርስቶስ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ይላል? ያነጻን። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነፃን የታመነና ጻድቅ ነው ማን ኢየሱስ ክርስቶስ እንጂ ሚካኤል የእኛን ኃጢአት ሊያስተሠርይ አይችልም እንቀጥል አሁንም እዚሁ ምዕራፍ ሁለት ላይ ምን ይላል ልጆች ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተስሪያ ነው። ለኃጢአታችንም ብቻ አይደለም፣ ነገር ግን ለዓለም ሁሉ ኃጢአት እንጂ ወያስተሰሪ የኃጢአት ህዝብ የዓለሙ ሁሉ ኃጢአት ማለት እኮን ደራሲ አረባካችሁን ሊቃውንት አረባካችሁን አረባካችሁን ኃጢአትን የሚያስተሰሪ የክርስቶስ ደም ብቻ ነው ወገኖች ሚካኤል ይህን የሚያደርግበት መብት የለውም መልአክ እኮ ነው የቱ እንደ ማብሰሶ ነው የእኛን ኃጢአት ሊያስተሰር የሚችለው እሺ እንቀጥል እዚሁ ምዕራፍ አራት ከቁጥር አስር ላይ ደግሞ ፍቅርም እንደዚህ ነው እግዚአብሔርም እርሱ ራሱ እንደወደደን ስለ ኃጢአታችንም ማስተስሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድ ነው አይደለም። ልጁን የላከው ለምንድን ነው? የእኛ ኃጢአት እንዲተሰሬ ነው። ስለዚህ ሚካኤል ላከው ይላል። አሁንም ደግሞ እዚሁ ሮሜ መጽሐፍ ላይ ነድ ሮሜ ሶስት ከቁጥር ሀያ አምስት እንዲ ይላል። እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተስሪያ አድርጎ አቆመው። ማንን? ይህም በፊት የደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ራሱም ጻድቅ እንዲሆን በኢየሱስም የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። በማን የሚያምነው? በኢየሱስ የሚያምነው። ከፍ ብለን ምን ይላል? አሁን ግን በህግና፣ ከቁጥር ሃ አንድ ላይ በህግና በነቢያት የተመሰከረለት የእግዚአብሔር ጽድቅ የእግዚአብሔር ጽድቅ ማን ነው? ያለ ህግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማምን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና፣ ሁሉ ኃጢአት ሰርተዋልና የእግዚአብሔርም ክብር ጎሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ወገን ወንድሞቼ፣ እኔ የሆነ ነገር ለማቃለላይ ለምን ሁሉም የምለው የእግዚአብሔር ቃል በትክክል ኃጢአት ማን እንደሚያስተሰርይ ስለሚናገር አወጣችሁ እዩት። እና መላእክት እንዴት አድርገው ነው ኃጢአትን የሚያስተሰርዩት? ቅድም ዕብራውያንን አይተነዋል። የዕብራውያን መጽሐፍ ምዕራፍ ሁለት ከቁጥር 16 ላይ እንዲህ ይላል፣ የያዘው የአብርሃምን ዘር ይዟል እንጂ የመላእክትን አይደለም። ስለዚህ የሕዝብን ኃጢአት ለማስተስረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞችን ሊመስል ተገባው። እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላልና። ማን? ኢየሱስ ክርስቶስ የያዘው የማንን? የአብርሃምን ዘር። እንዴት ስጋ ሳይለብሱ እንዴት ነው መላእክት ያንተን ኃጢአት ሊያስተሰርልህ የሚች በየት አድርጎ እንደ ማይጸልቅ ድማ ሳይቻለሁ ኃጢአትን አያስተሰር የሚካኤል ማንም ይሄን መን ከሰው ሁሉ ኃጢአት ማስተሰረይ የሚችል ቤዛ የሆነን ኢየሱስ ክርስቶስ ብቻ ነው። ሰው የሆነ ሁሉ ኃጢአትን ማስተሰረይ አይችልም። ምክንያቱም ኃጢአት ሊስተሰረ የሚችለው በደምና በደም ነው። ደም ያፈሰሰልህ ደግሞ አንድ ሌላ ፍጡር የለም። ደም ያፈሰሰልህ ኢየሱስ ክርስቶስ ብቻና ብቻ ነው። እንዳትሸወድ ወገኔ። ስለዚህ ኃጢአትን የሚያስተሰርየው ማን ነው? ኢየሱስ ክርስቶስ ብቻ ነው። በምን በደም አንድ ጊዜ ባቀረበው መስዋዕት ተደጋግሞ አይቀርም። ስለዚህ ወገኖቼ ይህንን በዜማ በጸናጽል በመቋሚያ መቶ ጊዜ ብንለው አንዳች አይረባንም፣ አንዳች አይጠቅመንም፣ እግዚአብሔርም አይሰማውም። ምክንያቱም የእግዚአብሔርን ቀምጠን ያልሆነውን ለፍጡር እየለፈለፍን ነው። ስለዚህ እግዚአብሔር እንዴት ነው ሊሰማንና ሊቀበለ የሚችል ምክንያቱም ውሸት ነው። የእግዚአብሔርን ቀምተል ለፍጡር ሚካኤልስ እንደው እንደው በምንጮው በምንጮው ቤተክርስቲያን ሁሉ ይገኛል ወይ? ውሱን ነው። ፍጡር ነው። በአንድ ቦታ ብቻ ነው ሊገኝ የሚችለው። እባካችሁን ወገኖች፣ ይሄ ውሸት በአቋቋም መምህርነት በድጓ መምህርነት በዝማሬ መምህርነት በኢትዮጵያ ኦርቶዶክስ ቤተክርስቲያን የምታስተምሩ የምትቆሙ፣ ማህሌት የምትወዱ መምህራን፣ ሊቃውንት፣ መርጌቶች እባካቸውን ከእግዚአብሔር ቃል ጋር እያስተያያቸው እዩት። እያንዳንዱ አሁን ስንለው የነበረው በሙሉ ገለባል። ምንም ከእግዚአብሔር ቃል አንዱም እንኳ አይገናኝ። የእግዚአብሔርን እየነጠቁ ለመላእክት መስጠት ይህ በጣም በደል ነው እርግማን በእግዚአብሔር ዘንድ ። እንዲሁም ጳውሎስ ገላትያ ላይ ምንድን ይላል? እኛ ከነገርናችሁ ቃል ማንም ቢጨምር ነው የሚለው። እንዲህ ይላል፤ ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሁን። አስቀድመን እንዳል እንዲሁ አሁን ሁለተኛ ላለው ከተቀበላችሁት የተለየውን ማንም ቢሰብክላችሁ የተረገመ ይሁን ነው ሚል። እናንተ ተረግማችኋል። የሰማይ መልአክ እንኳ ቢሆን ከተባለው አትለፍ ነው የሚለው የእግዚአብሔር ቃል እና የእግዚአብሔርን ሀሳብ ወስዶ ለፍጡር ያውም በሚያምር ዜማ ሌሊቱን ሁሉ መከራ ማየት እባካችሁን ኃጢያትን የሚያስተሠርይ ማን ነው? ክርስቶስ ብቻ ነው። እርሱን ህመም ትድናላችሁ። በእርሱ የሚያምን ይድናል። በእርሱ ያላመነ አሁን ተፈርዶበታል። ሚካኤል አያድንህ። ምን ቅጩልን ልንገር። ሚካኤል እግዚአብሔር ሲልካው ብቻ ነው ወደ አንተ የሚመጣው። ጸሎትም አይሰማህም፣ አያውቅህም። እርሱ ጸሎትን የመስማት መብት የለውም። ስማ ጸሎተ ኩሉ ዘስጋ የተባለ የስጋን ጸሎት ሁሉ የምትሰማ የተባለ እግዚአብሔር ብቻ ነው። ይህ ሁሉ ተዋከፍ ጸሎተነ ብትለው አይቀበልህም፣ መብት የለውም። ሚካኤል የተወሰነ አንድ ፍጡር እግዚአብሔር ሲልከው ብቻ ሚላክ። እንደውም እዚህ እብራውያን ላይ ምዕራፍ ሁለት ላይ መላእክት ስራቸው መላላክ ነው ምንድነው ምዕራፍ አንድ ላይ እንዲህ ይላል ከቶ ለማን ብሏል ሁሉን መዳንን መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉ ምን ነገር ግን ከመላእክት ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ ከቶ ለማን ብሏል ካለ በኋላ ነው ሁሉን መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ ነው የሚለው አንተ ስትፈልግ ና የምትለው አይደለም ሚካኤል በታምርና ብለህ ብትለፈልፍ አይመጣልህም። ነአ ነአ ብትለው አይመጣልህም። ትለው አይመጣልህም። ሰዋ ከፍተ ወከፍ ጸሎተነ ብትለው አይቀበልህም። መብት የለውም። የሚቀበል የሚሰማ እግዚአብሔር ብቻ ነው። በእደ መላኩ አዳነነ ብትል ውሸት፣ አላዳነ ማያድን። በፀናችና በተዘረጋች ክንድ የሚያድን እግዚአብሔር ብቻ ነው። መና ለእስራኤል የመገበ እግዚአብሔር እንጂ መላክ አይደለም። አትድከም ወገኔ፣ ከንቱ ልፋት ነው። አንዱም ወደ እግዚአብሔር አይደርስልህም። የእግዚአብሔር ጸጋና ሰላም ይብዛላችሁ። እግዚአብሔር አይምሯችሁን ያብራ። ለእኔ የገለጠውን ክርስትና መገለጠው ለእኔ የገለጠውን ብርሃን ለእናንተ ይግለጥላችሁ። የእግዚአብሔር ስም የተባረከ ይሁን።